በተወዛዋዥነት በርካታ ኢትዮጵያኖች የሚያውቁት በተለይ በቴሌቪዥን መስኮት ላይ የማይጠፋ ድንቅ ተወዛዋዥ በርካታ ኢትዮጵያኖች የሚያውቁት በተለይ ደግሞ በእስክስታዎቹ በርካታ ኢትዮጵያኖችን ሲያስደምም የነበረው አብዮት ባለቤቱ አርቲስት ንግስት በቅርቡ እንግዲህ ማርገዟ የሚታወስ ነው። ዛሬ እንግዲህ የበኩር ልጃቸውን እንግዲህ በሰላም እንደተገላገለች ጭምርም የወጡት መረጃዎች ያሳያሉ። በርካታ ኢትዮጵያኖችም እንኳን ደስ አላችሁ በማለትም መልካም ምኞታቸውንና ደስታቸውን እየገለጹላቸው እንደሚገኙ ጭምርም ነው። አብዮት የበኩር ልጅ እንዳገኘ ጭምርም ነው የወጡት መረጃዎች የሚያሳዩት። አርቲስት ንግስትን እንዳገባትና ባለቤቱ እንደሆነች ከዛም በቅርቡ ነፍሰ ጡር መሆኗን በዚሁ ሚዲያ መዘገባችን የምታወስ ነው። በሰላም እንደተገላገለች የደረሱን መረጃዎችን በማስመልከት በርካቶቹ እንኳን ደስ አላችሁ በማለትም መልካም ምኞታቸውንና ደስታቸውንም የገለጹ እንደሚገኙ ጀምረም ነው። ሚኪ ነኝ። አብሬያቸው ቆየት። ከሚኪታ ቡርን ፎይነን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።